በዓለም አቀፍ የስራ ፈጠራ ንቅናቄ ሳምንት ለዜጎች የስራ ፈጠራ ክህሎት ስልጠና ለመስጠት ስራ መጀመሩን የአማራ ክልል ስራና ክህሎት ቢሮ አስታወቀም። ወጣቶች በሚሰሩበት የሙያ መስክ ውጤታማ እንዲሆኑ ምቹ ሁኔታዎችን እንደሚፈጥሩ የስራ ድል ፈጠራ ባልድሽ አካላት ተናግረዋል። በቀለት ተሾመ በዝርዝር ይነግረናል። የአማራ ክልል ስራና ክህሎት ቢሮ ዓለም አቀፍ የስራ ፈጠራ ሳምንትን ምክንያት በማድረግ ከባለድርሻ አካላት ጋር ውይይት አካሂዷል። ዓለም አቀፍ የስራ ፈጠራ ሳምንት ንቅናቄ መካሄዱ መንግስት ለስራ እድል ፈጠራ ስራው ትኩረት ሰጥቶ እየሰራ መሆኑን ማሳያ ነው ያሉት በውይይቱ የተሳተፉት የስራ እድል ፈጠራ ባለድርሻ አካላት ወጣቶችን የስራ እድል እንዲፈጠርላቸውና ውጤታማ እንዲሆኑ ምቹ ሁኔታዎችን እንፈጥራለን ብለዋል። ከመስከረም ጀምሮ የጋራ እቅድ አውጥተናል። ሁሉም የቴክኒክና ሙያ ኮሌጆች፣ የፖሊቴክኒክ ኮሌጆች ከስራ አጥ መዝገብ ላይ ያሉ ወጣቶችን ወደ ስልጠና እንዲያስገቡና የሶፍት ስኪል ወይም የኢንተርፕሪነርሽፕ ስልጠና እንዲሰጣቸው ከዚህ በኋላ ደግሞ ወደ ስራ ለመግባት የሚያስችላቸውን እንዳስፈላጊነቱ እንደሚሰማሩበት የስራ ዘርፍ የቴክኒካል ስልጠና ደግሞ በእነዚህ በተመሳሳይ በቲቤት ኮሌጆች እንዲሰጣቸው ነው የተስማማ ነው። የስልጠና ግብዓቶች ደግሞ ስልጠናውን የሚወስዱበት ሰነድ በኢዲይ በኩል የወረደ ስለሆነ በዚያ ልክ ዝግጅት ስላለ ይህንን ማድረግ ያው ከባድ አይደለም። ዲጂታላይዜሽንና ፋይናንሻል ሊትሬሲ እነዚህን ደግሞ ኢንሃንስ እናደርጋለን ስኪል ዴቨሎፕመንት ላይ እንሰራለን ማለት ነው። ዜን እነዚህም ሁሉ እውቀቶች ከወሰደ በኋላ ደግሞ ምን እናደርገዋለን ማለት ነው። ፋይናንሻል አክሰስ እንፈጥርለታለን። ፋይናንሻል አክሰስ ብድር እንሰጠዋለን ከባንኮች ጋር በመነጋገር ባንኮች የሚያመቻቹት ብድር ብድር ይሰጣቸዋል። ዜን ፕሮዳክቱን ካመረተ በኋላ ምን ያደርጋል ማለት ነው? ወደ ማርኬት ይገባል ማለት ነው። ማርኬቱን ደግሞ በሶስት መልኩ በአካባቢ የሚሸጥ ምርት በሀገር አቀፍ የሚሸጥ ምርት በውጭ ሀገር የሚሸጥ ምርት ተብሎ ተከፋፍለው ይሰራል ማለት ነው እነዚህን ኢኮሲስተሞች ወደ አንድ የሚያመጣ ስራ ነው እየሰራ ነው ያለው ኢንተርፕረነር ዊክ ስናስብ ይህ ሳምንት እነዚህን ኢኮሲስተሞች አንዳንድ ቦታ ላይ የጎደለውን ምን ሞላበት ነው ማለት ነው የዘንድሮ አለም አቀፍ የስራ ፈጠራ ሳምንት በአራቱ ጉዳዮች ላይ ትኩረት ተሰጥቶ እንደሚሰራ ያነሱት ደግሞ የአማራ ክልል ስራና ክህሎት ቢሮ ምክትል ኃላፊ አቶ አማረ አለሙ ናቸው አለም አቀፍ ማነሳሳት የሚለው ዓላማ መሰረት በማድረግ በክልላችን ባሉ በዘጠና ስድስት ኮሌጆች የስራ ፈጠራ ስራዎች ስልጠና እየተሰጠ ይገኛል። በዚህ ሳምንት ብቻ ከዛሬ ጀምሮ ሁለት ሺህ አዳዲስ ኢንተርፕራይዞችን አዲስ ህጋዊ ንግድ ፍቃድ አወጥተው ይመሰረታሉ። ሶስተኛው ከፋይናንስ ጋር ጠንካራ ድልድይ መፍጠር ነው። አራተኛ በዊ ጠንካራ ስነ ምህዳር መገንባት ነው። በዓለም አቀፍ የስራ ፈጠራ ሳምንት ለ87 ሺህ ዜጎች የስራ ፈጠራ ክህሎት ስልጠና ይሰጣል ያሉት የአማራ ክልል ስራና ክህሎት ቢሮ ኃላፊ ዶክተር ስቡ ገበያው፣ ለዚህ ተግባርም በየደረጃው ያሉ ባለድርሻ አካላት ሚናቸውን በአግባቡ እንዲወጡ አሳስበዋል። በክልላችን ወደ 78 የሚሆኑ ወጣቶች ስራ ፈላጊ ነን ብለው እስካሁን የተመዘገቡበት ሁኔታ ነው ያለው። ቢያንስ ዊዝን ዊክ 87 ሺህ የሚሆኑትን አሰልጥነን የተለያዩ ግባቶችን የመሬት የሸድ የቦታ አቅርቦት በማቅረብ ስራ እድል እንፈጥራለን ነው አሁን። ስለዚህ ከመመዝገብ ባለፈ ስራ እድል መፍጠር አለብን ነው። በዚህ ዓመት አሁንም ሁለት ሺህ የሚሆኑ የንግድ ስራ እንዲያወጡ ማድረግ ይገባናል። ከዛም ባለፈ በስራ ፈጠራ ልዩ ክህሎት ያላቸው ወጣቶችን ሽልማት እንሰጣለን፣ እናበረታታለን። ስለዚህ ፈጣሪ ትውልድ ስራን የሚፈልግ ሳይሆን ስራ የሚፈጥር ትውልድ መገንባት ይገባናል ማለት ነው። በዚህ አጋጣሚ ከላይ እስከታች ያለው ከዞን እስከ አንድ ማዕከል ያሉ መዋቅሮቻችን ከኮሌጅ እስከ ፖሊቴክኒክ ያሉ ኮሌጃችንም ከዛሬ ቀን ጀምሮ በሁሉም አካባቢያቸው የስራ ፈጠራ ሳምንት መካሄድ አለበት ማለት ነው። ኢትዮጵያ ባለፈው ዓመት በነበረው የዓለም አቀፍ የስራ ፈጠራ ሳምንት ለ98 ሺህ ዜጎች የስራ ፈጠራ ስልጠና በመስጠት በአፍሪካ ሁለተኛ ደረጃ መያዟ በውይይቱ ተመላክቷል።